ሽ ይ ሜኢን አሻም ዞጊያ ሱሪ አቻሊ ዝልማሞ ቻሌሕ፣ ክቡር የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር፣ የክልላችን ፕሬዚዳንት ዶክተር፣ እንዲሁም የተከበራችሁ የሜይን የዲዚ የሱሪ የዘልማሞ ብሔረሰቦች፣ በጥቅሉ በደቡብ ምዕራብ ኢትዮጵያ የምትኖሩ ኢትዮጵያውያን በሙሉ እንኳን በሰላም ለመተያየት፣ ለመነጋገር፣ ለመተዋወቅ አበቃን አበቃችሁ ለማለት ወዳለሁ። ደቡብ ምዕራብ ኢትዮጵያ በአዲሱ አደረጃጀት ዞን ሆኖ ከመደራጀቱ በፊት በተለይ ማጂ በጣም ስመ ገናና እና ታዋቂ አካባቢ ነበር። አጋሮነሽ ወይ ማጂ ልፈልግ አማላጂ ብሎ አርቲስት ነዋይ ደበበ ካስተዋወቀ ጊዜ ጀምሮ አጋሮና ማጂ በሽምግልና ልተፈላለጉ ይሄው እስከዛሬ ድረስ አሉ ማለት ነው። ዛሬ ወደዚህ ስንመጣ ያየነው መልክዓ ምድር። ያየነው ውበት ከምናቀው፣ ከቡናው ከወርቁ፣ ባሻገር ይህ አካባቢ በቂ ትኩረትና ልማት ካገኘ ሰላም ካገኘ ለራሱ ብቻ ሳይሆን ለኢትዮጵያ ልማት፣ ለኢትዮጵያ እድገት፣ ለኢትዮጵያ ብልጽግና ከፍተኛ ሚና ሊጫወት የሚችል አካባቢ እንደሆነ ትምህርት መቅሰም ችለናል። የመጣንበት ዋነኛ ዓላማ በምዕራብ ኦሞ ዞን በተለይም ከደቡብ ሱዳን ጋር አልፎ አልፎ በሚያጋጥም ግጭት ከብቶች የመወሰድ የመዘረፍ አደጋ ያጋጥማል የሚል ክስ በቅርቡ ከቀረበ በኋላ በሕዝብ ውይይትም ሀሳቡ ተነስቶ ከደቡብ ሱዳን አመራሮች ጋር የዛሬ አራት አምስት ቀን ተገናኝተን በዚህ ጉዳይ ውይይት አድርገናል። የጋራ ኮሚቴም አቋቁመናል። ግን በሪፖርት ብቻ ከመስማት በአካል ማየት እናንተን ማየት ስለሚሻል ለጉዳዩም ትኩረት መስጠት እንደሆነ የደቡብ ሱዳን መንግስትና ሕዝብ ስለሚገነዘብ ዛሬ ወደዚህ የመጣ ነው የተወያየንበት እና የጋራ ኮሚቴ ያቋቋምንበት የሰላም ጉዳይ ይበልጥ የጸና እንዲሆን ያለንን ቅርበትና ትኩረት ለማሳየት ጭምር ነው ዲዚዎች እኛ ጋምት እስቲኖ ነው ይላሉ ስንደመር አንድ ስንሆን ሰላምን ማስከበር ልማትን ማምጣት ሀገርን መጠበቅ እንደሚቻል የሚያመላክት ብሂል በእናንተ ውስጥ አለ እነዚህ አራት ብሔረሰቦች በውስጣቸው ሰላም ሆኖ አንድ መሆን ሲችሉ ሌሎች ከውጭ መጥተው ጥቃት ለመፈጸም ይቸገራሉ። የመጀመሪያው ሰላም መሆን ያለበት በእኛ መካከል ሰላም በእኛ መካከል አንድነትን ማጽናት ነው። የእኛ ሰላምና አንድነት ሌሎች መጥተው እንዳያጠቁን በእጅጉ ስለሚያግዝ ከአጠቃላይ የኢትዮጵያ ብሔር ብሔረሰቦች አንጻር ሲታይ ኢትዮጵያ የምትባለው ሀገር ሜኢን ዲዚን፣ ሱሪን፣ ዝልማሞን ከዘነጋች ሙሉ ኢትዮጵያ መሆን አትችልም። የኢትዮጵያ ሙላት የኢትዮጵያ ሙላት የኢትዮጵያ ትልቅነት የሚረጋገጠው እናንተንም ያቀፈ የእናንተንም ችግር የተገነዘበ ከእናንተም ጋር ወደ እድገት ጎዳና ለመጓዝ የወሰነ ሀገር መንግስት የሆነ እንደሆነ ብቻ ነው። ኢትዮጵያ እናንተን ይዛ ድንበሯን አስከብራ ልማቷን ለማስቀጠል ያላችሁበትን ሁኔታ ማየት በቅርበት ችግሮቻችሁን መገንዘብ እና ለመፍታት የሚያስችል መንገድ መከተል እጅግ አስፈላጊ ስለሆነ እኔ ብቻ ሳልሆን የሁለቱ ምክር ቤት አፈጉባኤዎችም ከእኔ ጋር የልዑካን ቡድን ወደዚህ ስፍራ መጥቶ የእናንተን ሰላም ወዳድነት ለምለም ሀገር የያዛችሁ ድንበር ጠባቂ ሕዝቦች የኢትዮጵያ ጨውና ጌጦች መሆናችሁን ለማየት እድል ስላገኘን የተሰማኝን ኩራትና ክብር በታላቅ ትህትና ልገልጽላችሁ ወዳለሁ። ኢትዮጵያ አሁን ባለችበት ሁኔታ በቂ ሀብት ስለሌላት በየቦታው የሚነሱ የመንገድ፣ የመብራት፣ የትምህርት ቤት፣ የጤና ተቋማት ችግሮች ሁሉም ጋር መፍታት አትችልም። ነገር ግን ኢትዮጵያ በጀመረችው የብልጽግና ጉዞ ኢትዮጵያ ውስጥ የሚነሱ ጥያቄዎች ለመመለስ የሚያስችል አቅም ለማደራጀት የሚያስችል ሁኔታ ስላለ ሁላችንን የሚያኖረን ተስፋ ነው። ደቡብ ምዕራብ ኢትዮጵያም ደቡብ ምዕራብ ኦሞም ተስፋ በሰነቀችው ኢትዮጵያ ውስጥ ያለ ጨው ስለሆነ ተስፋ እንዳት እንዳትቆርጡ ችግሮቻችሁን የልማት ጥያቄዎቻችሁን በተደጋጋሚ ሰምተናል። አቅም በፈቀደ መጠን የእናንተን ጥያቄ በመለስ ሰላማችሁን መጠበቅ መንግስታችን በሚችለው አቅም ሁሉ ከፍተኛ ጥረት እንደሚያደርግ ላረጋግጥላችሁ እወዳለሁ። ዛሬ ለማየት ሁኔታችሁን ለመገንዘብ እድል ስላገኘን ነገ ምን ማድረግ እንደምንችል ከጓደኞቻችን ጋር ተማክረን ጥያቄዎቻችሁን በሚመልሱ ችግሮቻችሁን በሚፈቱ አንዴ ሁሉም ባንፈታም ደረጃ በደረጃ አንዳንዱን ጉዳይ ለመፍታት የሚያበቃ ስራ እንደምንሰራ ምንም ጥርጥር የለኝም። ዛሬ ቀዳማዊት እመቤት ከኔ ጋር ለመምጣት ፍላጎት ነበራቸው። መጨረሻ ሰዓት ላይ በገጠማቸው አስቸኳይ ሁኔታ ሊመጡ አልቻሉም። ግን ለዚህ አካባቢ ሕዝብ አንድ ትምህርት ቤት እንደማሰራ ነገርልኝ ስላሉ ትምህርት ቤቱ ከተሰራ በኋላ መጥተው እሳቸውም እንደሚያያቸው ቃል ስለገቡ ይህንን መልዕክት አድርስ ተብዬ ነው። ከሁሉ በላይ ከሁሉ በላይ ሰላማችሁን፣ አንድ መሆናችሁን፣ የኢትዮጵያ ፈርጥና ጨው መሆናችሁን ዛሬ መጥተን እንድናያቸው ያደረገው ፍቅራችሁን እንድትጠብቁ አደራ ማለት እፈልጋለሁ። ሰላም ካለ ብልጽግና ኢትዮጵያን ይቀይራል። የጀመርነው የብልጽግና ጉዞ ምንም እንኳን ከግራ ከቀኝ በርካታ ፈተናዎች የገጠሙት ቢሆንም የኢትዮጵያን ብልጽግና የማረጋገጡ ስራ ካለምንም ጥርጥር ይከወናል። ኢትዮጵያ ታላቅ ሀገር ናት። የብዙ ኩሩ ህዝቦች፣ ባህሎች፣ ቋንቋዎች፣ እምነቶች ጥርቅም ሀብታም ሀገር ናት። ሀብቷን መመንዘር ጀምራለች። የተመነዘረው ሀብት እዚህ ያልደረሰው እስካሁን ባንክ ስላልከፈትን ነው። ይደርሳል። አይዟችሁ አይዟችሁ። በተስፋ በተስፋ፣ በሰላም በአንድነት ጠብቁን። ደጋግመን እናያችኋለን። ስለ መጣን እጅግ በጣም ደስ ብሎናል። እናንተም እንኳን ደስ ያላችሁ። ሰላማችሁ የበዛ ልማታችሁ የበዛ ፍቅራችሁ የበዛ ኢትዮጵያዊነታችሁ የበዛ እንዲሆን ያለኝን ምኞት እየገለጽኩ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። ሰላም ሁኑ።